በሞዴል ቀን አዱኛ ሞት ተጠርጥሮ እጨኙ የነበረ ድምፃዊ አንዷለም ጎሳ በፖሊስ ቁጥጥር ስር ሆኖ ምርመራ እየተደረገበት መሆኑ ይታወቃል። በቀብሩ አማግስትም ፍርድ ቤት ቀርቦ ፍርድ ቤቱ መረጃዎችን የማሰባሰብበትን 13 ቀን ይሰጠኝ በማለት ለ13 ቀን ቀጠሮ መሰጠቱም ይታወቃል። የአንዷለም ጠበቃ የዋስ መብት ይጠበቅ ያለ ቢሆንም የዋስ መብቱ ውቅ እንደሆነም ይታወሳል። ከዚህ ጋር ተያይዞ ያለፉት ሶስት ቀናት ውስጥ ምን ተፈጠረ? ምንስ ቢሆን ነው? አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩ ከሆነ ሁለት ፖሊሶች በአንዷለም ምክንያት አለመግባባት እየተፈጠረ ነው። ኦሮሚያ ፖሊስ እና አዲስ አበባ ፖሊስ መሃል ቶክስ እስኪከፋት ያደረሰ ጉዳይ ምንድን ነው? አንዷለም ጎሳ በቁጥጥር ስር የዋለው በአዲስ አበባ ፖሊስ ስር ሲሆን የቀረበውም ከፍተኛ ፍርድ ቤት ነበር እና ታዲያ በዛሬው ዕለት ኦሮሚያ ፖሊስ አንዷለም ጎሳ ቃል መስጠት ያለበት ለኦሮሚያ ፖሊስ ነው በማለት አንዷለም ጎሳ ታስሮ ያለበት እስር ቤት ድረስ በመሄድ አንዷለምን ይዞ ለመውጣት እየሞከሩ ሳለ በከተማ ላይ ረዘም ያለ ቶክስ መከሰቱንም ታውቋል። ይህ ጉዳይ ካሰብ ነው። ከቁጥጥራችን ውጭ እየሆነ ያለ እየመሰለ ነው። ምክንያቱም አንዷለም ጎሳ አንዷለም ጎሳ በአዲስ አበባ ቁጥጥር ስር የሆነበት ምክንያት አንድ ወንጀል ተፈጸመ የተባለው ቦታ አካባቢውን የሚወክል ቦታ ላይ መታሰሩ የሕግ አግባብ ያለው ቦታ ይሆናል። ከዚህም ጋር ተያይዞ ሞዴል ቀንን ከአምስተኛ ፎቅ ራሷ አንጣለች ወይንም ሰው ገደላት የሚል ጥርጥር ውስጥ ከመድረሳችን በፊት እሷ የሞተችበት ወይንም የወደቀችበት አካባቢውን የሚመለከተው የፖሊስ አካል ፖሊስ መምሪያ ወይም ፖሊስ ጣቢያዎች ነው መጠየቅ የሚችለው። ከዚህ ጋርም ተያይዞ እንደ ወንጀሉ ክብደት በከፍተኛ ፍርድ ቤት መጠየቅ ነበረበት። ከፍተኛ ፍርድ ቤትም ቀርቦ ቃሉን ሰጥቷል። ፍርድ ቤቱም ፍርድ ቤቱም ማለትም አቃቢ ሕግም ማስረጃዎችን የማክልበት የማስረጃዎችን የማክልበት የሐኪም ምስክሮችን የማስተካከልበት እና የሐኪም መረጃዎችን የማክልበትን ጊዜ ይሰጠኝ በማለት የአንዱ ዓለም ጠበቃ የጠየቀውን የዋስ መብቱን ከልክለው ለ13 ቀን ቀጠሮ ሰጥተው ወደ ማረፊያ ቤት ልኳል። ታዲያ ይህ የከፍተኛ ፍርድ ቤት ውሳኔ በእንደዚሁ ተተላልፎ ሳለ ኦሮሚያ ፖሊስ ምን አስበው ይሁን እስከ ማረፊያ ቤት ወዱ ቶክስ እስከ መክፈት አደርሶ አንዱ ዓለምን ይዞ ለመውጣት መሞከሩ ወደ ምን እያመራ ነው? የህግ አግባብነትስ አለ ወይ? ጥያቄውን ለእናንተ ትችያለሁ። አንዱ ዓለም ጎሳ ክስ ላይ የአዲስ አበባና የኦሮሚያ ፖሊስ ተጋጩ። ተጠርጣሪው ድምፃዊ አንዷለም ጎሳ ከተያዘ በኋላ በአዲስ አበባ ፖሊስና በኦሮሚያ ፖሊስ እና ሚሊሻ መካከል ግጭት ተቀሰቀሰ። ዛሬ ሶስት የኦሮሚያ ፖሊስ መኪኖች ከሚሊሻዎች ጋር አንዷለም ወደሚገኝበት ማቆያ ጣቢያ በመሄድ ጉዳዩን ወደ ኦሮሚያ ፖሊስ እንዲተላለፍላቸው ጠይቀዋል። የፌዴራል ፖሊስና ከንቲባ ጽሕፈት ቤት ያረጋገጧቸውን ደብዳቤዎችም ይዘው መጥተዋል። ነገር ግን የአዲስ አበባ ፖሊስ ተጠርጣሪውንም ሆነ የጉዳዩን ፋይል ለማስተላለፍ ፈቃደኛ አልሆነም። ይህም ግጭት እንዲፈጠር ምክንያት ሆኖ የተኩስ ድምፅም ተሰምቷል። በሁለቱ የፖሊስ ኃይሎች መካከል ከፍተኛ ውጥረት የነገሰ ሲሆን የኦሮሚያ ፖሊሶች ማቆያ ጣቢያውን ለመክበብ ሲሞክሩ የአዲስ አበባ ፖሊሶች በቁጣ ምላሽ ሰጥተዋል። የተኩስ ድምፅ በየአቅጣጫውም ይሰማ ነበር። በአካባቢው ከፍተኛ ድንጋጤ የነገሰ ሲሆን፣ ሁኔታውም እጅግ አሳሳቢ ደረጃ ላይ ደርሷል። የአዲስ አበባ ነዋሪዎች ስጋታቸውን እየገለጹ ሲሆን፣ የፌዴራል መንግስት በአስቸኳይ ጣልቃ ገብቶ ሁኔታውን እንዲያረጋጋ ጥሪም እያቀረቡ ነው።